ወተት ላይ የአስክሬን ማድረቂያ እየተጨመረ ነው ተባለ። ምን ይህን አይኔን ካልታከምኩት የሚሆን አይመስለኝም? እንደገና ነበዋለሁ። ወተት ላይ የአስክሬን ማድረቂያ እየተጨመረ፣ እረ አይኔ አይደለም መታከም ያለበት የዚህ ሀገር ሰው ነው እንዴ! እረ ባካችሁ፣ ጭራሽ እንደዚህ በአደባባይ እንሰዳደር ሬሳ ናችሁ እያላችሁን እኮ ነው። ከሞታችን በላይ አሟሟታችን አለ ሰውዬው። እንግዲህ ይህን ዜና ያሰራጨው የኢትዮጵያ ምግብና መድኃኒት ባለስልጣን ሲሆን በየጊዜው ባዕድ ነገር ሲቀላቅሉ እያገኘው ድርጅቶችን ሳሽግ ቆይቻለሁ። የሚገርማችሁ ግን ባዕድ ነገር ተሻሽሎ ተሻሽሎ የአስክሬን ማድረቂያ ላይ ደርሷል ብሎ ነው የነገረን እኔም ብለው ግን እንዴ፣ የሬሳ ማድረቂያ እንዲሁ በቀላሉ ነው እንደሚገኘው? ማለት ወተቱ አይሻልም ወይ ለማለት ፈልጌ ነው። በእርግጥ ምክንያታችሁን ብናውቀው ጥሩ ነው። እንግዲህ ምናልባት ሬሳን ባለበት ያቆያል ከሚለው ጽንሰ ሀሳብ ተነስታችሁ ከሆነ ወተቱ ባለበት እንዲቆም እያደረጋችሁ ከሆነ የምናውቀው ነገር የለም ብለን ነው። ይህን ሀሳብ የመጣለት ሰው ሀሳቡን ያገኘው ሰው ምን አለበት ለሌላ ለበጎ ለበጎ ተግባር ቢጠቀምበት። ለምሳሌ ወተቱን የምትሰጠው ላም አንድ ሆናበት ተቸግሮ ከሆነ በኮፒ ማሽንም ቢሆን ወደ ሁለት የሚያደርግበትን መንገድ ቢፈልግ፣ ወይ ደግሞ እነዚህ ውሃን ወደ ወይን ምናምን ቀየርን ከሚሉ ፓስተሮች ጋር በጥምረት ጥምረት በመፍጠር ለምን ውሃን ደግሞ ወደ ወተት ለመቀየር አይሞክራል እንዴ? ማለት ግን ስንት ቀን ስንት ሌሊት ተንጋለ ብታስብ ነው እንደዚህ አይነት ሀሳብ የመጣለ። እንግዲህ የኢትዮጵያ ሕዝብ በተለያየ ጊዜ ብረት ቀመስ መሆኑን አስመስክሯል። ወይ የሚበላው የለውም፣ ከበላ ደግሞ ሰጋቱራ ቅልቅል፣ ሸክላ ቅቅል፣ ጀሶ ለብለብ አሁን ደግሞ ትንሽ የሬሳ ማድረቂያ ብጥብጥ ጠብ ተደርጎ እንግዲህ ይሄ ሁሉ የወረደበት ህዝብ በየሄደበት ቢቆም አይፈረድበትም፣ እንደ ሐውልት ማለት ነው። እኔ እንደውም ወደፊት ሞተን ሐውልት መሰራት ያለበት አይመስለኝም። ምክንያቱም ሰውነታችን እኮ ከሸክላ ከጀሶ አሁን ደግሞ ካስክሬን ማድረቂያ ምናምን ነው የተሰራው እ ከወዳደቁ ነገሮች ማለት ነው። እና ታዲያ ለሀውልት ማንነት ሀውልት ማሰራት ምን ይጠቅማል? ብቻ ጆሯችንን የሚፈታተን ጭካኔ በተለያየ ጊዜ እየሰማን ነው። እንግዲህ እናንተ ይህን የምትከውኑ ሰዎች ምናልባት ዓለም ላይ በረጅሙ የመኖር እድል ቢሰጣችው መቶ አመት ነው። እንግዲህ እንደሚታወቀው ከዘጠና አመት በኋላ ያለውን አስሩን አመት ደግሞ ጭቃና ምናምናችሁን በመጠፍጠፍ የምታሳልፉት ነው ይቅርታ በግልጽ መናገር አለብን እና ታዲያ ለዝች መናጢ እድሜ ነው ለዝች ከኤሊ ለምታንስ እድሜ ለማንኛውም አስቤ ያስቤ የመጣልኝ ነገር የኢትዮጵያ ህዝብ በዘር በጎሳም በምናምን ሳይሆን መከፋፈል ያለበት ሰው ኢትዮጵያውያን እና ጭራቅ ኢትዮጵያውያን በሚል እንዲህ በአንዳንዶቻችሁ እኮ ሰይጣን ይሸማቀቃል እንዴ! አንዳንዶቻችሁን ደግሞ ሰይጣን ጸበል ሄዶ ነው የሚያስወጣችሁ አሉ። ከሱ ውስጥ እንግዲህ የዚህኛውን ዜና የከፋ የሚያደርገው እስከ ዛሬ ስታደርጉብን የነበረው ጀሶ፣ ይሄ ሰጋትሮ የመሳሰሉት በአዋቂዎች ላይ ሲሆን፣ አሁን ግን ወተት በቀጥታ የሚገናኘው ከህፃናት ልጆቻችን ነው። ምክንያቱም ኢትዮጵያ ውስጥ እንደሚታወቀው ወተትን የምናጠጣው ለልጆቻችን ነው። እናማ ትንንሽ መላእክትን የሚያሳድዱ ትልልቅ ሰይጣኖች ናቸው ለማለት እንገደዳለን። እኔማ ግን አንዳንድ ጊዜ እነሱን የመርገም ዝግጅት መስቀል አደባባይ ቢዘጋጅ ምናምን እላለሁ። የእውነት እውነቴን እኮ ነው እን ህጉማ አላቆማቸውም እኮ ተያዙ ይባልና በሚቀጥለው ጊዜ ስራቸውን አጠንክረው ምናምን ሲቀጥሉ ታገኟቸዋላችሁ። ምናልባት ግን እዛ ቢሮ ማለት ፖሊስ ጣቢያ ጠርታችሁ ጀርባቸውን ቸብ ቸብ አድርጋችሁ ጎበዝ ቀጥሉ፣ በዚህ ምናምን ነው የምትሏቸው። እንደዛ ነው የሚመስለው። ለማንኛውም ዜናው ከገንዘብ ድህነቱ በላይ የሞራል ድህነቱ ስር የሰደደ መሆኑን ያየንበት ዜና ሲሆን ይህን ሲሰሩ ያገኛችኋቸውን ሰዎች ድርጅቶቻቸውን አሽጋችሁ ብቻ ከለቀቃችኋቸው እንደረዳችኋቸው ነው የምንቆጥረው። ከዚህ ግን የሆነ አደባባይ ላይ ያስቀምጧቸውና በወጣን በገባን ቁጥር በኩርኩም ብንላቸው እና እንደሱ አይነት ነገር ቢመቻችልን የሚል ጥያቄ ለመጠየቅ ነበር። ኢትዮጵያ ለቻይና የተቀቀለ ስጋ ልትልክ ነው የሚል ዜናም በዚህ ሰሞን ከተነገሩ ዜናዎች መካከል ነበረ። አንዳንድ ሰዎች ግን እስቲ እረፉ ማለት እስቲ እረፉ ብታርፉ አይሻልም ማለት ከዚህ ዜና ስር ኮሜንቶችን እየተከታተልኩ ነበረ። ለምሳሌ ቻይና ግን ድስት የላትም እንዴ? ቻይና ስጋውን ዘርታው እንዳይበቅል ነው ልክ እንደ ስንዴው። ጭራሽ ለቻይና ኩሽና ገብተን ስጋ ልንቀቅል እና የመሳሰሉት። እንግዲህ የዜናው ማብራሪያ እንደሚለው ከሆነ ኢትዮጵያ ለቻይና ስጋውን ለመላክ ምኞት ነው ያላት። ምኞቷንም ለማሳካት የቻይና ባለሀብቶችን በመጋበዝ የከብት አረባብ መንገዳችንን እና ጤናማ መሆኑን የመሳሰሉትን ነገሮች ለማሳየት ሞክራለች። በእውነቱ እናነጻጽር ካለን ግን የእንስሳት እንክብካቤያችን ያን ያህል የሚያሳጣን አይደለም ሲነጻጸር ማለት ነው ባይሆን የሰው ልጅ አያያዛችን ነው እንጂ እንዳልኳችሁ የእኛ ሀገር መንግስት ገና እንደው ይህን ነገር ቢደረግ እንደው ብናደርገው ብሎ ሀሳብ ሲያቀርብ ይመስለኛል ዜና ሆኖ የሚነገረው እንደ ስኬት እያየነው ነው። እናም ይሄ ዜና ፍላጎት መሆኑን ነው የዜናው ውስጥ ላይ እያገኘ ነው። ምክንያቱም አንደኛ ቻይና በዓለማችን ስጋ ከሚልኩ ሀገራት መካከል አውራዋ ናት። እና ታዲያ ከኛ የምትወስደው ወስዳ ለሌሎች ሀገሮች ለመላክ ከሆነ ያሰበችው ማለት ነው፣ በጣም በርካሽ ዋጋ እኛ መሸጥ ይኖርብናል። ይሄ ማለት ደግሞ አሁን እኛ ገበያው ላይ ተጠቃሚው ማለት ነው ከሚገዛው በታች እንደዛ ከሆነ ደግሞ ቻይና ሳትወጣ ሳትወርድ እኛው ሀገር ከመንግስት እየገዛች ለእኛ ብታከፋፍል የበለጠ ያዋጣታል። ያው ሎጂክን በቀልድ እና በኢኮኖሚ ተለውሶ ለማድረግ ያህል ነው። ዋናው ጉዳይ ግን ዜናው ራሱ እንደሚለው የኢትዮጵያ መንግስት ሰነድ ሞልቶ መላኩን እና ለሰነዱ ምላሽ ደግሞ እየጠበቀ መሆኑን ይናገራል። ኢትዮጵያም የመላክ ሀሳቡ እንዲሳካ ከበሽታ ነፃ የሆነ የእንስሳት አረባብን ለመጠቀም ማሰቧን በተጨማሪ ያብራራል። ከበሽታ ነፃ የሆነ አረባብ ገና ለመጠቀም እያሰብን ልትልክ ነው ከሚለው ጋር እንዴት ነው የምናስታርቀው? ነው ወይስ በሽታውን በመቀቀል እናጠፈዋለን በሚል መንፈስ ነው? ወጡ ሳይወጠወጥ እንዳይሆንባችሁ ብዬ ነው። እንግዲህ መቼም ይሄ ዜና እውነት ቢሆን የምናገኘው ገቢ ብዙ ስለሚሆን ማንም የሚጠላ የለም፣ ሁላችንም ከበሮ ነው የምንደልቀው። ችግሩ ግን እዚህ ሀገር ሀሳብን ዜና የማድረግ አባዜ መቼ ነው የሚያበቃው የሚለው ነው ዋናው ጉዳይ። እንዲህ በዚሁ ከቀጠላችሁ እኮ ሳይንስ ፊክሽኖችን በሰው የታሰቡ ምናምን ሀሳቦችን በሙሉ ዜና ማድረጋቸው አይቀርም። አሁን ለምሳሌ ባለፈው ጠሚው በሚቀጥሉት ዓመታት ሰራተኞች በሮቦት ይተካሉ የሚል ሀሳብ ተናገሩ። ጋዜጠኞቻችን ይሄንን ሀሳብ ይዘው ሲያራግቡ ሲያራግቡ፣ እንግዲህ መንደዱን አላቅም፣ ሲያራግቡ ቆዩ። ጌታዬ፣ የእድገት ማፕ አይገባህም እንዴ? የእድገት ማፕ እኮ መሰረታዊ ፍላጎት ይልና እንደዚህ ወጥቶ ነው ሮቦት ላይ እኛ ኮ ገና መሰረታዊ ፍላጎት ላይ እንንከባለላለን፣ እንንከባለላለን ማጥ ውስጥ እንገባለን፣ እንወጣለን፣ እንደገና ያድጠን እና እንገባለን። እንደዚ አይነት ነገር ላይ ነ በነገራችን ላይ ከዜናው በላይ የዜና አዘጋገባችን ጉዳይ ሀይባይ ያስፈልገዋል ሊባል ይገባል። አሁን ባለፈው ኢቢሲ ስፖርት ሶስት አፍሪካውያን የዓለም እግር ኳስ ከዋክብት በኢትዮጵያ አየር መንገድ ተጉዘው ወደ ሶማሊያ ተጉዘው ማለት ነው፣ ጨዋታ አደረጉ የሚል ዜና አይቼ ጽፉ አይቼ ተገርሜ ተገርሜ ተገርሜ አሁን ራሱ አልለቀቀኝም፣ ማለት ቆየ። የዜናው አላማ ምንድን ነው? ሶስት ታዋቂ የእግር ኳስ ተጫዋች መሆናቸው ነው ማለት፣ ሁለት መሆን ነበረባቸው? እሺ ለምን በአየር መንገዳችን ተሳፈሩ? ወይም በአየር መንገድ ተሳፈሩ? በአየር ማለት በአውሮፕላናችን ተሳፈሩ። ለምን በእግራቸው አያቋርጡም ነበር ነው አሳቡ? ወይ ደግሞ ለምን እግር ኳስ ተጫወቱ? ለምን ካርታ አልሆነም? እና ምንድን ነው ምክንያቱ? የዜናው አላማ ራሱ ምንድን ነው? ሁል ጊዜ እንደጠየቅን ነው እንግዲህ ጥያቄ ልግታው እንጂ ማለት ማለቂያም የለውም። ይህንን ዜና የተመለከተው ጥያቄ ማለት ይሄ እኮ የእከሌ ወረዳ አስተዳዳሪ ችግኝ ተከሉ ምናምን ከምትሉ ዜና ጋር አቻ ነው። እንግዲህ እውነት ለመናገር ይሄ ዜና መሆን ያለበት አይመስለኝም። ዜና ሊሆን የተገባው መቼ ነው? ምናልባት የወረዳ አስተዳዳሪው እራሳቸው የተተከሉ እንደሆነ ነው። ወይ ደግሞ ሰበር ዜና እናደርገው ካልን የወረዳው ኃላፊ በሰአቱ ገብተው በፈገግታ ባለ ጉዳዮችን አናገሩ ምናምን የሚል ከሆነ ሊሆን ይችላል። እንዴ ዜና ማለት የተለየ ነገር መንገር ማለት ነው። ለማንኛውም ዜና እንለይ ለማለት ያህል ሲሆን ዜና ማለት ለምሳሌ ባለፈው ሰሞን የፈረንሳዩ ኢማኑዌል ማክሮን በባለቤታቸው በጥፊ ይሁን በጡጫ መመታታቸው አይነት ነው። እንግዲህ የምትወዱን ከሆነ እንዲህ አይነትና የመሳሰሉ የሀገር ውስጥ ዜናዎችን ብታሰሙ ለማለት ነው። በአዲስ አበባ በሚያዝያ ወር ብቻ ዘጠኝ ሺህ እግረኞች በደንብ መተላለፍ ተቀጡ ይለናል። ይሄኛው ዜና ደግሞ ይሄ በቅጣት መፋነን ግን አለበዛም? ማለት ወይ ደግሞ ዜናውን ትንሽ የሆነ ስርዓታዊ እናድርገውና ዘጠኝ ሺህ እግረኞች በደንብ መተላለፍ ምክንያት ገንዘብ ከፍለው ተመከሩ። ከሕጉ መከበር ይልቅ ለቅጣቱ ትኩረት የሰጣችሁት እንዳይመስልባችሁ ብዬ ነው። የእውነት ግን አሁን የአዲስ አበባን ሕዝብ ቀልብ አለው ብላችሁ ነው የምትቀጡት? ማለት ለምሳሌ ዜብራ ክሮሲንግ አይቶ አልተሻገረም ምናምን የምትሉ ከሆነ በዚህ ኑሮ ውድነት ናላው ዞሮ እንደ ስፓይደርማን ግድግዳ ላይ ራሱ ካልሄደም ሊመሰገን ይገባዋል እንዴ! አንዳንዴ እኮ በደንብ ካያችሁን ከራሳችን ጋር ጭቅጭቅ ከፍተን ነው የምንሄደው፣ ዱላ ቀረሽ ክርክር ማለት ነው። እና ታዲያ በዚህ አይነት ሁኔታ እንዴት ነው ማንቀጣው? እኔ እንደውም አንዳንድ ጊዜ አሽከርካሪዎች ስልክ መጠቀማቸው ትኩረታቸው እንዲበተን ያደርጋል፣ ስለዚህ አደጋ ይከሰታል ምናምን ስትሉ በጣም ነው የሚገርመኝ። እንደውም እኮ የሚሻለው እሱ ነው። ከሰው ጋር ስናወራ ትንሽ ትኩረታችን ይሰበሰባል እንጂ ከራሳችን ጋር ከሆንማ በቃ እየተቧቀስን እኮ ነው የምንሄደው፣ እና እንደም አደጋውን የሚያባብሰው እሱ ይመስለኛል። ያው ሌላ ሀገር የሰራ ህግ እዚህ ሀገር አይሰራም ብዙ ጊዜ አይተነዋል። ስለዚህ እንዲህ አይነት ህጎችን ስናመጣ የማህበራዊ ሳይንስ ሰዎቻችን እና የስነ ልቡና ሰዎቻችን የስነ ልቡና ባለሙያ ሰዎቻችን በህብረት ተቀምጠው የህዝቡን ችግር መሃል አድርገው ሊወያዩበት ይገባል ባይ ነኝ። እንግዲህ ከላይ እንዳልኩት የአዲስ አበባ ህዝብ በመኪና ስላልተገጨ ብቻ ሳይሆን የቆመ መኪና ሄዶ ስላልገጨ ሜዳሊያ ይገባዋል። ዜናው እንደሚለው ከሆነ የተቀጡት ሰዎች ግማሾቹ በገንዘብ ሲሆን፣ ግማሾቹ ደግሞ ማህበራዊ አገልግሎት እንዲሰጡ ተደርጓል ይላል። ያ ቢቺ እንኳን ለዜናው ማድመቂያ እንጂ ሁሉም ሰዎች ማህበራዊ አገልግሎት ብንሰጥ ይሻላል ያሉ ነው የሚመስለኝ። ከየት መጥቶ ይከፈላል? ያው ማህበራዊ አገልግሎቱም ስለሚያልቅ መንገድ ጠረጋው ምናምን ስራ ካለቀ የትራፊኩን ዩኒፎርም በማጠብ ወይ ደግሞ የትራፊኩን ልጆች ከትምህርት ቤት በማምጣት የመሳሰሉት ነገሮች ያገለገሉ ይመስለኛል። ግምት ነው ግምት ነው። ቅድም ያነበብኩት ዜና ላይ የረሳሁት አንድ ሌላ ኮመንት ነበረ። የስጋ ቀቅሎ መላኩን ሀሳብ ማለት ነው። ትራፊኮቻችን ታዲያ ቻይና ድረስ ሄደው ሊበሉ ነው የሚልም ያው እንግዲህ የኢትዮጵያ ሕዝብ ከችግሩ ጎን ለጎን እያሳደገ የመጣው ነገር ቀልደኛነቱ ነው። አስተውላችሁታል ግን በየሶሻል ሚዲያው ሰዎች የሚናገሩት የሚጽፉት፣ ለማሳየት የሚሞክሩት ነገር በሙሉ እንዴት አስቂኝ እየሆነ እንደመጣ? ያው ህዝቡ ማሳቅ ላይ እንጂ መሳቅ ላይ ብዙም ብርቱ አይደለም። ለዚህ ነው እኛም ዜናችን ላይ የሳቅ ድምፆች የምናስገባው፣ ለመኮርኮር ማለት ነው። ይሄ እንዳለ ሆኖ ግን መንገድ ሲሻገሩ እንደ አየር ወለድ የሚቃጣቸውን ሰዎች ህጉ ከቅጣት ባሻገር የሆነ ኮዳ የማንጠልጠል አይነት ነገር ቢጨምርበት ባይነን እንዲ የሽቦ አጥሩ ከሚያንጠለጥላቸው ቢንጠለጠልባቸው የተሻለ ነው በሚል ዜናዎቹን ፈገግ ብለን የተከታተልነው አዳ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌ እንደምንለው ፈገግታችንን አይንሳን። ፈገግታችንን ለብዙዎች ለማድረስ ደግሞ ላይክ ሼር፣ ሰብስክራይብ አድርጉ።